ሰላም ጤና ይስጥልኝ፣ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ።

በአፋር ክልል በህወሓት ቡድን ላይ የተደረገ ባለው ታላቅ የተቃውሞ ሰልፍ በኩነባ በቢዱ በአፍዴራ በአባላ እና በኢረብቲ መቀጠሉም ተገለጠ በአፋር ክልል ዛሬ ህዳር 1 2018 ዓ.ም ጠዋት ላይ የተጀመረው የአፋር ክልል ወሰንን ጥሶ የገባውን የህወሓት አንጃ ቡድንን በመቃወም ከክልላችን ውጡ የሚል የተቃውሞ ሰልፍ በኩነባ በቢዱ በኢረብቲ በአባላ እና አፍዴራ ወረዳዎች

የኢትዮጵያ ፌዴራላዊ ዲሞክራሲያዊ ና የአፋር ክልል ህገ መንግስትን ና የፕሪቶሪያን ስምምነት በመጣስ ወደ አፋር ክልል የገባው በነደብረ ጼን የሚመራው የህወሓት አንጃ ቡድን ጥቅምት 26 2018 ዓ.ም በከፈተው ጦርነት በተኮሳቸው ከባባድ የጦር መሳሪያ በአፋር ህዝብ ሞት እና የአካል ጉዳት እንዲሁም መፈናቀል አድርሰዋል፣ ንብረታችንን አውድመዋል እያሉ ተቃዋሚ ሰልፈኞቹ ድምፃቸውን አሰምቷል። ከዚህ በተጨማሪም ህወሓት የኢትዮጵያ ጠላት ጠላት ነው። ህወሓት የአፋሮች ጠላት ነው። የኤርትራ ተላላኪ የሆነውን ጽፍ መጃውን የህወሓት ቡድን ተልኮ እናፈርሳለን፣ የብልጽግና የልማት ጉዞ በአሸባሪዎች አይደናቀፍም የሚሉ በአፋርኛና በአማርኛ ቋንቋ የተጻፉ መፈክሮችን በሰልፉ ታይተዋል። በድጋሚም የአምስት ወረዳዎች ሰልፈኞች የአፋር ህዝብ ወራሪውን የህወሓት ቡድን በአስቸኳይ ከክልሉ እንዲወጣ ካልሆነ ግን ከክልሉና ከፌዴራል መንግስት ጎን በመቆም በህወሓት ቡድን ላይ እርምጃ እንደሚወስዱ ሰልፈኞቹ አ አስታውቀዋል። ኢትዮጵያን ያለ ባህር በር ማሰብ አይቻለንም ሲሉ የቀድሞ የባህር ኃይል አባላት ገለጹ። ከ1950ዎቹ ጀምሮ በኢትዮጵያ ባህር ኃይል ውስጥ ሀገራቸውን ሲያገለግሉ የነበሩ የቀድሞ አባላቱ ዛሬ ላይ በክበባቸው አዘውትረው ይገናኛሉ። የቀድሞ የባህር ኃይል አባላቱ የባህር ላይ ቆይታቸውን ሲያስታውሱም በመካከላቸው የነበረው አብሮነት፣ ቤተሰባዊነትና ኢትዮጵያዊነት የሰፈነበት እንደነበርም ያነሳሉ። ኢትዮጵያ የባህር በር ባለቤት የነበረችበትን ወቅት ወርቃማው ዘመን ነበር የሚሉት አባላቱ ኢትዮጵያን ያለ ባህር በር ማሰብ አይቻለንም ይላሉ። ኢትዮጵያ በወቅቱ የነበራት ኃያልነት እና የንግድ እንቅስቃሴን በትዝታ እንደሚያስታውሱት በመግለጽም የባህር በር ባለቤት አለመሆን የሚያስከፍለውን ዋጋ ለመመስከር ቀዳሚ ማኞች ነን ሲሉም ይናገራሉ። ኢትዮጵያ በባህር ላይ የነበራት እንቅስቃሴ ለቀጠናው ሰላም እና መረጋጋት፣ ለዜጎች ገቢ መሻሻል፣ ለተረጋጋ የሸቀጦች ዋጋና የንግድ እንቅስቃሴና መሰል ነጥቦች ከፍተኛ አስተዋጽኦ ማበርከቱን አባላቱ ለኢቢሲ እሑድ ቤት ብታዩት መሰናዶ ገልጸዋል። ባህር ላይ በነበረን የስራ ቆይታ የሀገርን ኢኮኖሚ ከመደገፍ ባለፈ የራሳችንን ኑሮ ያበጀንበት ነው ሲሉም ይገልጻሉ። የቀድሞ የባህር ኃይል አባላቱ የሀገራችንን ዳር ድንበር በየእለቱ በመቃኘትም ሉዓላዊነቷ የተከበረ ሀያል ሀገር ሆና እንድትቀጥል የባህር ላይ ቆይታችን አስችሎናል ብለዋል። ያጣነው የባህር በር ባለቤትነት ለማስመለስ የተጀመረው የተጠቃሚነት ጥያቄ በሙሉ አቅም መቀጠል እንዳለበትም በአጽንኦት ተናግረዋል። አፍሪካ ህብረት እየተባባሰ ለመጣው የማሊ ቀውስ ዓለም አቀፍ ምላሽ እንዲሰጥ አሳሰበ። የአፍሪካ ህብረት በማሊ እየተባባሰ የመጣውን የጸጥታና የሰብአዊ ቀውስ ተከትሎ አስቸኳይ ዓለም አቀፍ ጣልቃ ገብነት እንዲደረግ ጠይቋል አሸባሪ ቡድኖች የነዳጅ አቅርቦቶችን በመዝጋታቸው ሰላማዊ ዜጎችን ለችግር መዳረጋቸውም ተነግሯል የአፍሪካ ህብረት የንጹሐን ዜጎችን መገደልና የሶስት ግብፃውያንን አፈና አውግዞ በአስቸኳይ እንዲፈቱም ጠይቋል የአፍሪካ ህብረት በሳሄል አካባቢ ለሚታየው ሽብርተኝነት የተቀናጀ ዓለም አቀፍ ምላሽ እንዲሰጥ ግፊት እያደረገ ይገኛል። የማሊ መንግስትና ህዝብ ለሰላም መረጋጋትና ልማት በሚያደርጉት ትግል ህብረቱ ከጎናቸው ለመቆም ቃል በመግባት አጋርነቱን አረጋግጧል። ቁልፍ የአልሸባብ መሪ ተገደለ። በሶማሊያ በተደረገ ወታደራዊ ዘመቻ ሶስት ከፍተኛ የአልሸባብ አሸባሪ ቡድን መሪዎች መግደሉን የሞቃዲሾ መንግስት አስታውቋል። ከተገደሉት መካከል በባኩል ግዛት በሚፈጸሙ የሽብር ጥቃቶች ቀንደኛ አቀነባባሪው መሐመድ አብዲ መሐመድ ኑሩ ይገኝበታል ተብሏል። የሶማሊያ መንግስት እንደገለጸው በባኩልና ቤይ ግዛቶች በርካታ ንጹሃንን የገደለው መሐመድ በቅጽል ስሙ ጎፈው የተባለው ግለሰብ በአባል መንደር በተደረገ ልዩ ዘመቻ መገደሉን ገልጸዋል። ያህዬ ወይም አቡ ካህሊድ እና ሻሪፍ አሚር የተባሉ ተጨማሪ ቁልፍ የሽብር ቡድን አባላት በዘመቻው መገደላቸውም የሞቃዲሾ ወታደራዊ ኃላፊዎች አክለው ተናግረዋል። የሶማሊያ መከላከያ ሚኒስቴር አልሸባብን የመመንጠር ዘመቻው ተጠናክሮ የሚቀጥል ሲሆን፣ ቡድኑ ጨርሶ እስካልጠፋ ድረስ ሰላም እንደማይኖር በመግለጫው አመላክቷል። የዩናይትድ ስቴትስ ሴኔት የአርባ ቀናት የመንግስት አገልግሎት መዘጋትን ለማስቆም ስምምነት ላይ ደረሰ። የዩናይትድ ስቴትስ ሴኔት አባላት በሀገሪቱ ታሪክ ውስጥ ረጅሙን የመንግስት አገልግሎት መዘጋት ለማስቆም የሚያስችል ስምምነት ላይ ደርሷል። ሪፐብሊካኖች የጤና አጠባበቅ ድጎማዎችን በታህሳስ ወር ድምጽ ለመስጠት ቃል ከገቡ በኋላ የማዕከላዊ ዲሞክራቶች ቡድን እስከ ጥር ወር ድረስ መንግስትን ለመክፈት ስምምነት ላይ ተደርሰዋል። ፓኬጁ እስከ በጀት ዓመቱ መጨረሻ ድረስ አንዳንድ የመንግስት አካላት የምግብ እርዳታ እና የህግ አውጭ ቅርንጫፍን ጨምሮ የገንዘብ ድጎማዎችን ያካትታል። ስምንት ዲሞክራቶች ፓኬጁን ለመደገፍ ድምጽ ሰጥተዋል። የአልጀዚራው ማይክ ሃና ከዋሽንግተን ዲሲ እንደዘገበው የዲሞክራቶች ድጋፍን ተከትሎ ለሳምንታት የዘለቀውን አለመግባባት በሴኔቱ ስልሳ ድምጽ በማግኘት ፓኬጁ እንዲጸድቅ ያስችላል። የዩናይትድ ስቴትስ ሴናተሮች በታሪክ ረጅሙን የመንግስት አገልግሎት መዘጋት ሊያስቆም የሚችል ስምምነት አጽድቀዋል። የዲሞክራቲክ የህግ አውጪዎች ቡድን ከሪፐብሊካኖች ጋር በሴኔት የተደረገውን ስምምነት ደግፈዋል። ይህም ከአርባ ቀናት አለመግባባት በኋላ የመጀመሪያው የመስማማት ምልክት ነው ተብሏል። አገልግሎቶች በመላው ዩናይትድ ስቴትስ ሙሉ በሙሉ እንዲቀጥሉ መንገድ እንዲከፍት ይችላል። ግን በርካታ መሰናክሎች አሁንም ይቀራሉ። ስምምነቱ አሁንም በምክር ቤቱ መተላለፍ ይኖርበታል፣ እናም ዲሞክራቶች ስምምነቱን በመቃወም ሂደቱን ዳግም ሊያዘገዩ ይችላሉ። ባለፉት ሳምንታት በመቶ ሺዎች የሚቆጠሩ የመንግስት ሰራተኞች ያለ ክፍያ እየሰሩ ሲሆን የአገልግሎት አሰጣጡ በመላው ዩናይትድ ስቴትስ ውስጥ ተቋርጧል። በዚህም የተነሳ የዩናይትድ ስቴትስ አየር መንገዶች ከ3300 በላይ በረራዎችን ሰርዘዋል። እጃችንን አጣጥፈን አንቀመጥም ስትል ሩሲያ አስታወቀች። ሩሲያ አሜሪካ የኒውክለር ጦር መሳሪያ ሙከራ ክልከላ ስምምነትን እስካልጣሰት ድረስ በህጉ ተገዥ ነኝ ብላለች። የክሬምሊን ቃል አቀባይ ዲሜትሪ ፔስኮቭ ሩሲያ በቅርቡ የመኮረቻቸው የጦር መሳሪያዎች ኒኩሊየር ቀመሳ አለመሆናቸውን በማሳየነት አንስተዋል። በሌላ በኩል ሩሲያ የኒኩሊየር አቅም ያለው ሚሳኤል አስወንጭፋለች በሚል በስጋት መልክ የሚያነሱባት ተበራክተዋል። በሌላ በኩል ሞስኮ የኒኩሊየር ሙከራ ክልከላ ዓለም አቀፍ አሰራር እንደማትጥስ አሳውቃለች። ሌሎች ሀገራት የሚሞክሩ ከሆነ ግን እጃችን አጣጥፈን አንቀመጥም ብለዋል ፔስኮቭ። ዋይት ሀውስ ስምምነቱን ካልጣሰ ክሬምሊን ምንም አይነት የኒውክለር ጦር መሳሪያ ሙከራ አያደርግም ብለዋል ፕሬዚዳንት ዶናልድ ትራምፕ። ቤጂንግ እና ሞስኮ በሚስጥር የኒውክለር ጦር መሳሪያ ሙከራ አድርገዋል በሚልም ይወቅሳሉ። በእርግጥ ቻይናም ሆነች ሩሲያ የትራምፕን ውንጀላ ከእውነታው ያፈነገጠ በሚል በተደጋጋሚ ውድቅ አድርገውታል። ዘለንስኪ ድሩዝባ የነዳጅ ማስተላለፊያ መስመርን እንዳያጠቁ ማስጠንቀቂያ ተሰጣቸው። የሃንጋሪ የፖለቲካ ተንታኝ ዞልታን ኮስኮቪች በመላው ዩክሬን ውስጥ በተከሰተው መጠነ ሰፊ የኤሌክትሪክ መቆራረጥ በኋላ በኤክስ ገጻቸው እንደጻፉት ከሃንጋሪ የበለጠ ኤሌክትሪክ እንደሚያስገቡ የሆነ ነገር ሹክ ብሎኛል፣ የድሩዝባ ማስተላለፊያ ደህንነቱ ቢጠበቅ ይሻላል ሲሉ አሳስበዋል። በሃንጋሪ እና በዩክሬን መካከል ያለው ግጭት የድሩዝባ የነዳጅ ማስተላለፊያ መስመር ላይ ጥቃት ከተሰነዘረ በኋላ ተባብሷል። የሃንጋሪ የውጭ ጉዳይ ሚኒስተር ፒተር ሲያርቶ ዩክሬን ሀገራቸውን ማስፈራራትና ለሃንጋሪ የኃይል አቅርቦት ወሳኝ በሆኑ መሰረተ ልማቶች ላይ የምትሰነዝረውን ጥቃት እንድታቆም ማሳሰባቸው